ሚዛናዊ ምህረት ማለት እንደ ቃሉ የሆነ ምህረትን በማድረግ የሚመላለስበት ህይወት ማለት ነው። እንግዲህ ሰው እውነተኛ ምህረትን ለሰዎች ማድረግ ይችላል። ምክንያቱም አንድ ሰው የይቅርታና የምህረት ህይወት ይኑረው ብለን ስናስብ የምናስበው እነዚህ ነገሮችንም ጭምር ነው። የተንጋደደ ነገር ይዘን እንዳንሄድ ትክክለኛውን ነገር ይዘን እንሄድ። ምህረት ያስፈልጋል ብለን ከተነጋገርን፣ ምህረት ውስጥ ምን አለ? የበደለና የተበደለ አለ ማለት ነው። ለምሳሌ ወደ እግዚአብሔር ስትመጡ ያልጠፋ ነው። ከእግዚአብሔር ምህረትና ቸርነት የተነሳ ነው። ርኅራኄውና ቸርነቱ አያልቅም ማለዳ ማለዳ አዲስ ነው ይላል። ልንጠፋ ያልቻል ነው ይሄን አይደለም በድለናል፣ ግን ሊያኖረን የቻለ የማመረታል የእግዚአብሔር ምህረታል ያልጠፋ ነው። ከእርሱ ምህረት የተነሳ ነው። ርኅራኄው ስለማያልቅ ነው። ርኅራኄ ስትመለከቱት ደጋግሞ በሚበድልና በሚያጠፋ ሰው ላይ ያለ የይቅርታ ክምችት ማለት ነው። ርኅራኄው ማለት እኮ የይቅርታ ክምችት ማለት በመጣችሁ ቁጥር ወይም በድላችሁ ባላችሁ ቁጥር ምን ያህል እግዚአብሔር ምህረት አደረገላችሁ? ዳግም ከተወለዳችሁ እግዚአብሔርን ካወቃችሁ ብዙ አይነት ጥፋት አጥፍታችሁ ሊሆን ይችላል። የምዕረቱ ጥልቀትን ስትመለከቱት ጭምር አለበት። እንግዲህ ሰው ይቅር ይባል ሲል በዳይና ተበዳይም አለ፣ አብሮ የሚበድል አለ፣ የሚበደል አለ። ብዙ ጊዜ በዳዮች የሚፈልጉት ምን እንደሆነ ታውቃላችሁ? የሚበድሉ ሰዎች የሚፈልጉት ነገሮች ሳይነካኩ ምንም ሳይባል ብቻ በዝምታ እንዲታለፍ ነው ነገሩ። ነገሮች በዝምታ ታለፉ ማለት ይቅርታ ተደረገ ማለት አይደለም። ነገሮች በዝምታ ማለፍ ወይም ነገሮችን በምን አደፋፍኖ ማለፍ አደፋፍኖ ማለፍ ይሄ ትልቅ የኢትዮጵያን አክቲቪቲ ነው። አንዳንድ ጊዜ ብዙ ኢትዮጵያን ጋር ስመጣ ነገሩ ተነስቶ ይቅርታ ምሕረት እንዲደረግ አይፈልጉም። ተደፋፍኖ ብቻ ይቅር በለኝ ይቅር በለኝ የሚባል በደፈናው የሆነ ጨዋታ ነው ያለው። ይቅርታ በደፈና የሆነ አግሪመንት አይደለም። በደለኛው በደሉን አውቆ ይቅር የሚልበት ነው። በደለኛው በደሉን አውቆ ይቅር ካለ ያ የምሕረትና የይቅርታ ነገር ሀፕን አድርጓል ተፈጥሯል ማለት ነው። እዚህ ጋር አሁንም አጥርተን እንመልከት። የተበደሉ ሰዎች ምናልባት ላይጎዱ ይችላሉ ይቅር ባለማለታቸው ቅድሚስ ይቅር ቢሉትም ሰውየው ከስህተትና ከክፋቱ ጎዳና ካልወጣ ካጠፋው ስህተትና ካጠፋው ያ ነገር ውስጥ ካልወጣ እንዴ ተበዳዩ ይቅር ቢለው ምህረቱ ሊደርስለት ምን አይልም አይችልም ለምን ሰውየው ይቅርታ ስላላደረገ ሰውየው የይቅርታን ነገር በግልጽ ስላላሳይ የሚለው ህይወት በዛ ፐርሰን ውስጥ ስላልተገለጸ፣ ይቅርታ ጠይቆ ስላልተመለሰ በጣም የሚገርማችሁ እንግዲህ ሚዛናዊ ምህረት ሚዛናዊ ምህረት ቅዱሳኖች በዚህ ውስጥ ሲገቡ የእግዚአብሔር አይነት ልብ ነው የሚኖራቸው። እንግዲህ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ብዙ ፍርድ ሲገባን በድለን ብዙ ሰዎችን ሊሆን ይችላል እግዚአብሔርን ሊሆን ይችላል። ፍርድ ሲገባን ቆይተው የመጣልን የተቀመጥንበት ነገሮች የመጣልን የእግዚአብሔር ርኅራኄና ቸርነት ነው። መጽሐፍ ቅዱስ ለጌታ ኢየሱስ ክርስቶስ ስለ ወዳጆች ሲናገር ስለ ሁለት ወዳጆች እንዲህ አለ ከባለ ጋራ ጋር ሄደ ተስማማ ያለ በዛ፣ ግን የመጨረሻዋን ሳንቲም እስከምትከፍል ድረስ ወደ ፍርድ አሳልፎ ይሰጣል። በዛ ወደ እስር አሳልፎ ይሰጣል። ወደዛ እስር ውስጥ ትወድቃለህ የመጨረሻዋን ሳንቲም እስከምትከፍል ድረስ። ከባለ ጋራ በመንገድ ሳለ ተስማማ። ጊዜ አለው ማለት ነው። ታይም ሊሚቴሽን አለው። ያለዛ የፍርድ ጊዜ ይመጣል። አሁን ኢየሱስ የተናገረው እግዚአብሔር ስለሚፈርደው ፍርድ አይደለም። በሁለት ሰዎች መካከል ስላለው ይቅርታ አለማድረግና ማድረግና ማድረግ ነው እየተናገረ ያለው የይቅርታ ማድረግ ነው። ሰዎች ቅድም እንዳልኳችሁ ይቅርታ መጠየቅ ማለት ነገርን አደባብሶ ማለፍ አይደለም። ይቅርታ መጠየቅ ማለት የነገርን ሽፋን ሰጥቶ ማለፍ አይደለም። ይቅርታ መጠየቅ ማለት በሰሩት ነገሮች ላይ ትክክለኛ ያላቸውን ስህተት ተረድተውና አውቀው የበደሉት ሰው ትክክለኛ የሰሩትን በደልና ኃጢአት ተናዘው ይቅርታ መጠየቅ ማለት ነው። ሸፍኖ ማለፍ አይደለም፣ ሸንግሎ ማለፍ አይደለም፣ ተደፋፍኖ እንዲቀር አድርጎ ማለፍ አይደለም። ብዙ ሰዎች ኃጢአታቸውና በደላቸው ምንም አይባል ይቅር ያልተባለላቸውና የመጨረሻውን ሳንቲም እስኪከፍሉ ድረስ በፍርድ ውስጥ የሚወድቁበት አንዱ ምክንያት የበደሉትን በደል ትክክለኛ ሁኔታ ይቅርታ ስላልጠየቁበት። ቅድም እንደነገርኳችሁ ተበዳዮቹ ብዙ ጊዜ ችግር ላይኖራቸው ይችላል። ልባቸው አዝኖ አዝነው ተክዘው ብቻ በልባቸው ሐዘን ብቻ ሊመላለሱ ይችላሉ። እንደውም ላያናግሯችሁም ላይጓጫችሁም ይችላሉ። ትክክል አደለም ብለው ኮ ላይፈርጁባችሁም ይችላሉ። ብዙ ጊዜ ስትመለከቱት የእግዚአብሔር አይነት ባህሪ እንዲኖረን ተነግረናል። እግዚአብሔር ሩሩ ነው። እኛም ሩሩ እንድንሆን ተጠርተናል። በኑሯችን በሥራችን ሩሮ ሁኑ ሁኑ ተብሏል። ሩሮዎች ሁኑ ተብሏል። ርራዬ የሚመጣው የበዛውን የበደል ክምችት እንኳን ይቅር የማለት አቅም አለ ኢየሱስ ጌታ። ያ እንግዲህ ተመልከቱት፣ እግዚአብሔር ተበዳይ ሆኖ ዓለም ሁሉ በድሎት ፊቱን ዞር አድርጎ ጀርባውን ሰጥቶት ባለ ጊዜ እግዚአብሔር ከምሕረትና ከቸርነቱ ከርራዬው የተነሳ ዓለምን ይቅር አለ። ሃሌሉያ ምህረት ለዓለም አደረገ፣ ይቅርታ አደረገ፣ ማረ። በቃ እንደገና ሰቆቃ ኤርምያስ ሲናገር ጨርሰን ያልጠፋ ነው እንደ ሰዶም ገሞራ ያለውን ነው። እግዚአብሔር ከጸባው ዘር ያስቀረልን ያልጠፋ ነው። ከእግዚአብሔር ምህረትና ቸርነት የተነሳ ነው። ከእግዚአብሔር ርኅራኄ የተነሳ ነው። የእግዚአብሔር እርራዬ ጥንካሬ አለ። እግዚአብሔር ስም ይባረክ። አያችሁ የበዛ ርራዬ ጥንካሬ አለ። ርራዬው የተከማቸውን የበደል አይነት የተከማቸውን የበደል አቅም ይቅር ብሎ በምሕረቱ አስቦ እንደገና በቸርነቱ የማቆም ህይወት ማለት ነው። ዛሬም በእናንተ ህይወት ውስጥ ርራዬ ካለ በሰዎች ህይወት ላይ በቃ የምህረት ክብደት ይኖራቸዋል። የጌታ ስም ይባረክ። ይህም ግን ምህረት ቅዱሳኖች ሲያደርጉ ሰው ጥፋቱን አውቆ ለምህረትና ለይቅርታ በከፈተበት በር ነው ይቅርታ የሚመጣው። የጌታ ስም ይባረክ። ክብር ለኢየሱስ ይሁን። ጴጥሮስ አንድ ጊዜ የከበደው ይመስለኛል፣ በጣም የከበደው ይመስለኛል። ጴጥሮስ እንዲህ ብሎ ተናገረ፣ ባልንጀረይ ስንት ጊዜ ቢበድለኝ ስንት ጊዜ ይቅር ልበለው? ሰባት ጊዜ አለ። ሰባት ጊዜ ሰባ አለው ኢየሱስ። ክብር ለኢየሱስ። ሰባት ጊዜ ሰባ ዘጠና ጊዜ ነኝ እንጃላቅም። ሰው ብዙ ጊዜ በደለ ሊባል ይችላል። ብዙ ጊዜ በደለ ሊባል ይችላል። ግን አራት መቶ ዘጠና ጊዜ እስቲ አስብ፣ ይቅር በለው። ለጴጥሮስ ያ መለኮታዊ ምላሽ። ብዙ ጊዜ ትግስቴን ተፋታትኖኛል፣ ነገሬን ብዙ ነገር አድርገዋል ኢቨን አራት መቶ ምናምን ጊዜ ላይበድላቸው ይችላል። በተለይ የሃይማኖት መሪዎች፣ በምሪት የተለያዩ ሊደሮች፣ በሊደርሽፕ ውስጥ ያሉ ሰዎች የምሕረት ልቡ ይምጣ። ዛሬ ሚዛናዊ ምሕረትን እያየን ስለሆነ በተለይ በዳዮች የበደላችሁትን በደል በቀጥታ በተዘዋዋሪ አይደለም፣ ሌላ ፖርሽን በማንሳት አይደለም፣ ሌላ ርዕስ በማንሳት አይደለም። ከሰረክ በሰረከው ጉዳይና ባጭበረበርከው ነገር ላይ ይቅርታ መጠየቅ አለብን። የእግዚአብሔር ስም ይባረክ። ተበዳዮች በዚህ ሰዓት ፈተና ውስጥ ልትገቡ ነው ማለት ነው። የተበደላችሁ ሰዎች ሰውዬው በበደለበት በሰረቀበት ታማኝነቱ ባጎደለበት ነገር ይቅርታ ሲጠይቃችሁ የምሕረት ማለት ነው። ከይቅርታ ከእናንተ እናንተ ሊጠበቅ ነው ከተበዳዮች ይቅር የማለት ካፓሲቲ ማለት አያችሁ። የዚያን ጊዜ አንዲት ሳንቲም እስከምትቀድ ድረስ እስከምትከፍል ድረስ አሳልፎ ይሰጣል የሚለው ቃል አይሰራም። ምክንያቱም በምሕረት ወደ እግዚአብሔር ቃል የሚመጡ አሉ ማለት ነው። ስለዚህ ሚዛናዊ ምሕረት ይሄ ነው። ምሕረትን አሁን ስትመለከቱት በእግዚአብሔር ቋንቋና ንግግር እግዚአብሔር የይቅርታን ጉልበት በገባው አማኝ ላይ የሚያደርገው ነገር ነው። የጌታ ስም ይባረክ። ስለዚህ ሰው ምህረትን የሚያጣው ምህረትን ለማያደርግ ይላል የእግዚአብሔር ቃል በያዕቆብ ምዕራፍ 2 ቁጥር 13 ላይ ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናል። የማያደርጉ ሰዎች ምህረትን ለማያደርጉ ሰዎች አሁን እግዚአብሔር አንደር ላይ አድርጉበት፣ አጠንክሮ የተናገረው ምህረት ተጠይቀ ይቅርታ ተጠይቀህ ለማታደርግ ሰው ተጠንቀቅ። ምህረት የሌለበት ፍርድ ይሆንብሃል። ሁሉም ሰው ምህረት ይወዳል። ኢየሱስ ጌታ ምህረት ደስ ይላል። ይቅርታ ነዋ ከገባበት ብዙ ልትከፍለው ከማትችለው ዕዳና በቃ ልትወጣው ከማትችለው ነገር ነፃ ነህ ተብለህ መለቀቅ ማለት ነው። የጌታ ስም ይባል። ዛሬ ነፃ ነህ ይቅር ተብለሃል። በምህረቱ ተጎብኝታል፣ ማለት ነው። ምህረት እጅግ ያስደስታል። ምህረት ዓለም ደግሞ በጣም ከባድ ነው። ምህረት አለማድረግ እጅግ ከባድ ነው። ምህረትን ለማያደርጉ ሰዎች ምህረት የሌለበት ፍርድ ይሆናል። አንዳንድ ሰዎች በምድራዊ ነገር ጠበበኞች ናቸው። ሙልጭ አድርገው ከሰደቧችሁ፣ ሙልጭ አድርገው ከዘረፏችሁ፣ ሙልጭ አድርገው የራሳቸውን ሀሳብና እቅድ ካትከናወኑ በኋላ ያኛው ነገር ቅድም እንደተማር ነው እንዲደፋፈን እንዲከለልና ዝም ብለው ያ ነገር የዲፕሎማሲ ግንኙነት ዲፕሎማሲ ግንኙነት ይፈጥሩና ዲፕሎማት ይሆኑና ያ ነገር እንደገና እንዲቀጥል ያደርጉታል። በዚህ ውስጥ እወቁ፣ ምህረት የለም። በዲፕሎማሲ ግንኙነት በሚመስል ነገር በተፈጠረ ጉዳይና ነገሮች ምህረት ሀፕን አደረገ ማለት አይደለም። ከዛ ያ አንዱ መንገድ ሊሆን ይችላል ከይቅርታ በኋላ የሚፈጠረው አንዱ መንገድ ሊሆን ይችላል። ሰዎች ይቅርታ ካደረጉ በኋላ የተጎዳው ማንነት በውስጥ የተፈጠረው ጉዳት ፈጽሞ ከይቅርታ በኋላ በዳዩ ተበዳዩን ሄዶ ይቅር ካለው በኋላ ከዛ በኋላ የሚኖረው ግንኙነት ዲፕሎማቲካል የሆነ ግንኙነት ሊሆን ይችላል። አያጮ ዲፕሎማሲው የሚሰራው ከይቅርታ በኋላ። ይቅርታ ሳይደረግን ዲፕሎማሲው አይሰራም። ምሕረት አልተደረገማ። በኃጢአታቸው ላይ ኃጢአት በኃጢአታቸው ላይ ኃጢአት በኃጢአት ላይ ኃጢአት ማድረግ ማለት ሰዎች ኃጢያትን በኃጢያት የሚመልሱበት ሲስተም ማለት ምህረትን አላደርግም ለሚሉ ምህረትን ፈልገው ሰዎች ለሚመጡ፣ ብዙ ጊዜ እኔ በዚህ ያየሁት ምህረትን ፈልገው ይቅርታ ሊጠይቁ የሚመጡ ሰዎች አይደሉም። ነገሮቻቸው እንዲደፋፈን ነው የሚፈልጉት። በዲፕሎማቲክ ወርድ ባይ ዘው የምትማሩ ሰዎች፣ እግዚአብሔር ሐሳብ ያለባችሁ ሰዎች ነገሮቻችሁ በዲፕሎማቲክ ወርድ እንዲሸፋፈን አትፈልጉ። ይቅርታ መጠየቅ ካለባችሁ በሄዳችሁበት ትክክለኛ ባልሆነ አቅጣጫና መንገድ ስህተት ከሆነ ይቅርታ ጠይቁ። የእግዚአብሔር ስም ይባረክ። ምን መሪዎችም ቢሆኑ ይቅርታ ቢጠይቁ የይቅርታ ትልቁ ጉልበት የእግዚአብሔርን ሐሳብና ዕቅድ ተመርኩዛችሁ እግዚአብሔርን የመምሰል እግዚአብሔርን የመምሰል እግዚአብሔርን የመምሰል የሕይወት አንዱ ተምሳሌት ነው ይቅርታ መጠየቅ። የእግዚአብሔር ስም ይባረክ። ስለዚህ ያዕቆብ ምዕራፍ ሁለት ቁጥር 13 ላይ ምሕረትን ለማያደርግ ሰው ምሕረት የሌለበት ፍርድ ይሆነ። እንግዲህ ምሕረት የሌለበትን ፍርድ ለማምለጥ